ሚት፣ ብታረጓት በቂ ነበረ። ኦኬ፣ ከወጣች ተመልሳ ትገባለች፣ ችግር የለውም። ስለዚህ ብሎኝ ነው። መጀመሪያ አቂዳ ማለት ምን ማለት ነው ከተባለ አቂዳ የሚለው ቃል አቀደ ከሚለው የመጣ ነው። አቀደ ወይም አሰረ ማለት ነው። መንሃጅ ደግሞ ማለት ወወ

እንግዲህ አቂዳው ትክክለኛ አቂዳ ሆነ አቂዳው የሰለፍ አቂዳ ነው ያለኝ ሊል ይችላል። በመንሃጅ ደረጃ ግን ይህዋን ሊሆን ይችላል አይሰራም። ይሄ መንሃጃችን በራሱ ሰለፍ የሰለፍን መንሃጅ ተከታይ መሆን መቻል አለበት። አቂዳችንም መንሃጃችንም ማለት ነው እና ከዛ አንጻር ያለውን ነገር መገንዘብ ያስፈልጋለሁ። ብዙ ሰዎች አይለዩትም፣ ግን ልዩነት አላቸው። መንሃጅ አዕም ሚነል አቂዳ ማ ጀዛከላሁ ኸይር ሁሉ ግራ የገባኝ ነበርና ነው ለዛ ነው እና ሁለተኛው ጥያቄ ደግሞ አንድ ሰው የሆነ ነገርን በረሳ ጊዜ ሰለዋት ማውረድ ማለት ሰለዋት ያወርድ ይህን ነገር ያስታውሳል የሚል ደሊል አለ እንዴ ይቻላል መጀመሪያ ከዛ ደግሞ ካልክም ሚቻል ከሆነ ደሊል ካለው ብትሰጠኝ ይሄ ሀዛ ሚነል ቢድዓ ነው

አላህ ጠፋኝ፣ የቁርአን አንቀጽ ግን በአጠቃላይ የሚለው አላህን አስታውስ ነው የሚለው። ዚክር ማረግ አላህን ማስታወስ ነው አንድ ነገር ስትረሳ ማረግ ያለብህ እንጂ፣ ሰላዋት አይደለም። ተሽሪዕ የተደረገው እሱ አይደለም። ማርሆባ ጀዛከላ። እሺ፣ አንድ ልጨምር። ይቅርታ፣ ቀጥይ፣ ችግር የለም። እሺ፣ ይኸው መንገዱ እስከተከፈተላችሁ ድረስ ጠይቅ ጠይቅ ጠይቅ እያደረጋችሁ ቶሎ መ ዝም ብላችሁ ቀጥሎ ችግር የለውም። ወንድም አለኝ እና የአባቴ ልጅ ነው እና በገንዘብ ጉዳይ ተጣልተን ነበረ ማለት ከእኛ ጋር ሳይሆን የተጣላው ከእህቶቹ ጋር ሳይሆን ከእናቴና ከአባቴ ጋር ማለት ነው። እና እናቴ እንድናገኘው ማለት በቃ እሱ ስንገናኝ ምናምን ይከፋታል። እኛ ደግሞ ያው ዝምድናውን ላለመቁረጥ ብለን ነው ምናምን ማለት ነው። እና እናታችን በዚህ ጉዳይ ብትከፋብን እኛ ማለት በአላህ ዘንድ የምንጠየቀው ነገር አለ። ምክንያቱም እሷን ሳናስከፋ ለማድረግ ብንሞክም ያ ነገር ሊሆን አልቻለም። መነጋገር ነው መነጋገር፣ ሁሌ መፍትሄ ያመጣል። ጦርነት በንግግር ይጀመራል፣ ጦርነት በንግግር ይጓጫል። ንግግር ሁሉን ነገር ያመጣል። ቢዳየቱ ልሐርቢ ከላም ከማ የኩሉ ልዓረብ፣ የጦርነት መጀመሪያ ንግግር ነው ነው የሚሉት የጦርነት ማሳረጊያም ንግግር ነው። በንግግር ነው የሚፈተው ጦርነት። ስለዚህ አሁን ምንድን ነው መነጋገር ነው ነው አሁን እንግዲህ እንደምናውቀው እኛ ማቹርድ ነን፣ ነው ማለት ያለብሽ ማቹርድ ነን። በአቅመ ሔዋን ለአቅመ አዳም የደረሰን ሰዎች ነን። አእምሯችን የበሰለ ነው። ሙስሊሞች ነን። ስለዚህ ያንዳንዱ እንቅስቃሴያችን ከእስልምና አንጻር ነው የምናየው። ከእስልምና አንጻር የምናይ ከሆነ ጥያቄውን፣ ሀሳቡን እናንሳው እንላለን። ሀሳቡ አንድ ወንድም አለ ልጅ የእናንተ ወንድማችሁ ነው።